እናንተ እንደምታስቡት አይደለም ግን ደግሞ ጥሩ ስሜት አልተሰማኝም። ሀሴት ወደዚህ ቤት ከመጣች ወይንም ደግሞ እርግብ ወደዚህ ቤት ከመጣች ጀምሮ እኔ ጥሩ አልተሰማኝም። ስለዚህ እኔ የሀሴትን ፎቶ ለማየት እጅግ በጣም ብዙ ጊዜ ስሞክር ነበር፣ አልቻልኩም። ለዛ ነው ወደ ክላስሽ እየገባው ስበረብር የነበር ፎቶን ለማየት ነው በማለት እንግዲህ ለወይዘሮ ሚሊያት እንደነገረቻት በባለፈው ፓርት ላይ አይተናል። እንዲሁም እንግዲህ ፎቶውን ከፈለግሽ ለምን እኔ ያክሽኛም፣ በማለት እንግዲህ ወይዘሮ ሜላት ፎቶን አሳይታት። እንዲሁም ደግሞ ፎቶ ስታየው እጅግ በጣም እንደደነገጠች እንደተርበተበተች፣ የማየው ነገር ምንድን ነው በማለት እጅግ በጣም ግራ ተጋብታ ነበር። ወይዘሮ ሜላት ስም ምን ሆን፣ ሻሃኔ አመመሽ ወይ? እስኪ ቁጭ በይ በማለት እንዲሁም ወዲሆኑ ስልክ ተደውሎላት እንደወጣች ነበረ ፓርቱ ያቆመው። ስልክ የተደወለላት እንግዲህ ኖላዊ አባቷ ታሞ ሊሆን ይችላል በማለት ሁላችንም ጥርጣሬ ነበር። አሊያም ደግሞ እንግዲህ አሴር ደውሎላት ስለተቀበለው ብር እጅግ በጣም ደስ ብሎት ለአባቷ ሕክምና መጀመር እንዳለባቸው ያንን ነገር እንግዲህ ሰፕራይዝ ሊያደርጋት ነበር የደወለው። ቀጥታ ወደ አሴር ጋር በሄደችበት ሰዓት አሁን ላይ የፈለግሽው ነገር ሙሉ ሆኗል፣ ስለዚህ አባትሽን ማሳከም እንችላለን በማለት እንግዲህ ይነግራታል። እሷም እንዴት ነው የምንችለው በማለት እንግዲህ የያዘውን እንግዲህ በእጁ ከሰላም የተቀበለውን እንዲሁም ደግሞ ከተምቹ የተቀበለውን ብር ለሀና ሲሰጣት ይሄን እንዴት ሆኖ ሊመጣ ቻለ? የት ነው ያመጣኸው? በማለት እንግዲህ ጠይቀው ነበረ። ዝም ብለሽ ተቀበይኝ እኔ ሰርቄ አይደለም፣ ግን ደግሞ አሁን እንዴት እንዳመጣሁት አጠይቅኝ። በቃ ፋዘር የኔም አባት ነው ስለዚህ መታከም መዳን አለባቸው እባክሽን በቃል አንቺ ይቸግርሽ አይደለ ስለዚህ ለፋዘር ይህ ብር ያስፈልገዋል ዝም ብለሽ ያዥ እኔ ሰርቄ አይደለም በማለት ግዴ ሀናን አሳምኗታል። በስተመጨረሻም እጅግ በጣም ደስ ብሏቸው ወደ ቤትም በመሄድ ምሳ በመስራት እንግዲህ አብረው ከኖላዊ ጋር አብረው ምሳ በልተዋል። እንግዲህ ያለውን ነገርም ለሰላም ነግራት ነበር። ምክንያቱም እጅግ በጣም ደስ ብሏት እየሳቀችም ነበረ ሀና። በአንድ በኩል ደግሞ የአሳ ሰባት በጣም ያስጨነቃት ነገር አለ። ምክንያቱም እንቅልፍ የነሳት ነገር እንግዲህ እያየችው የሀሴትን ፎቶ የወይዘሮ ሜላት ልጅ አስራ ስድስት ዓመት ሙሉ ፎቶዋን እያየች ስታለቅስ የነበረውን ፎቶውን ስላየች ሀሴት ማለት እኔ ማለት ነኝ ወይ? ያ ማለት የወይዘሮ ሜላት ልጅ እኔ ነኝ ወይ? በማለት እጅግ በጣም ግራ በመጋባት እንግዲህ እንቅልፍ ራሱ አልወስዳት ብሎ ኖላዊ አባቷ ለምንድን ነው ልጅ የተጨነቅሹ ለምን ስለው የምትጨነቂው በማለት ብሩን ሰርቀሽ ነው ወይ ያመጣሹ እንዴት ነው በማለት እንደውም ብሩን ያመጣሽበት እንዴት ነው በማለት ጠይቋት ነበረ። እሷ ግን እኔ መነኝ እኔ መጥፎ ነገር አልሰራሁም አላደረኩ አላረኩትም በማለት እንግዲህ ስትናገር ነበር ግን ደግሞ እጅግ በጣም ፈርቻለሁ፣ እጅግ በጣም እያስጨነቀኝ ነው በማለት እንግዲህ እየተሰማትን ለአባቷ ለኖላዊ ተናግራለች። በቃ አይዞች ልጄ በማለት እንግዲህ እሱም አባቷም ያጽናናታል። እናም በጠዋት ተነስታ ወደ ስራ ልትሄድ ስትል እንዲሁም አባቷ ኖላዊ ጠይቋት ነበር። ምክንያቱም ማታ ሲያስጨንቅሽ የነበረው ነገር ምንድን ነው ልጄ እባክሽን ንገሪን፣ በማለት ጠይቋት ነበረ። ግን ደግሞ አጣርቼ ሌላ ጊዜ እነግርሃለሁ አባዬ እኔ ምንም ደህና ነኝ አታስብ፣ በማለት እንግዲህ ትነግረዋለች። ቀጥታ ወደ ስራዋ በመሄድ እንግዲህ ስለ ሁኔታዋ ስለ አባቷ ሕክምና ሊጀምር በመሆኑ እጅግ በጣም ደስ ብሏት ነበረ። እንዲሁም ስራዋን እየሰራሽ በነበረበት ሰዓት ነበረ እንግዲህ ሰላምዬ እየመጣችው ሰላምን መታ ሰላም ካለቻት በኋላ ሀንዬ፣ ምን ተፈጥሮ ነው ስስቂ፣ ብቻሽን ሰመውሽ በማለት እንግዲህ ጠይቃታለች። አረ ምንም አልተፈጠረም። እኔ እንጃ፣ ሰሞኑን ግን እጅግ በጣም ግራ የሚያጋባ ስሜት እያየውብሽ ነው። እንዲሁም ትናንትና ስልክ ተደውሉልሽ ለምንድን ነው ሮጠሽ ሄድሽ? በማለት ጠይቃት ነበረ። ግን ደግሞ አሴር እንደደወልላትና እንዲሁም ደግሞ ለአባቷ መታከሚያ ብር እንደሰጣትና የአባቷ ሕክምና መጀመር እንደምችል ያለውን ነገር እንግዲህ ለሰላም አስረድታታለች። እና እኔም ደስ ያለኝና ና አሁን ላይ እየሳኩበት ያለሁበት ነገር በሱ ነው፣ ሌላ አይደለም። ሰላምዬ አትጨነቂ በማለት እንግዲህ ለሰላም ትነግራታለች። ሰላምም እጅግ በጣም ደስ ብሏታል። ምክንያቱም ያው አሴር በታማኝነት የሰጠችውን ብር ወስዶ ለሀና ስለሰጥ ጣት እጅግ በጣም ደስ ብሏታል። ደውላም አመስግናለች። እኔ እኮ እምሰጣት አልመሰለኝም ስለዚህ ታማኝ ሌባነህ አንተ በማለት እንግዲህ ስም አወጣለታለች። እሱ እሱም ደስ በሚል እንግዲህ ሰላምታ ሲለዋወጡ ነበር። በስተመጨረሻም እንግዲህ ኖላዊ እንግዲህ ወደ ሕክምና ሄደዋል። እንዲሁም ደግሞ ወደ ሕክምና በሚሄዱበት ስም የሀናን ስራ ትቀበልና አንቺ እናቴን አስፈቅጅና ሄጅና አባትሽን አሳክሜ እኔ ስራውን እሰራለሁ በማለት እንግዲህ ሀናም ወደ ወይዘሮ ሜላት በመሄድ አባቴን ወደ ሕክምና ለወስድ ነው፣ በቂ ገንዘብ ለጊዜው አግኝቻለሁ፣ ቀስ እያልኩ ደግሞ እከፍላለሁና አዛሬ ላይ አባቴን ህክምና ላስጀምር ስለሆነ እባክሽን ፍቀጅልኝ በማለት ለወይዘሮ ሜላት ትነግራታለች። ወይዘሮ ሜላትም እጅግ በጣም ደስ ይላል የህክምናውን በመጀመርሽና በቂ ገንዘብም ስላገኘሽ ደስ ብሎኛል። ግማሹን አግኝቻለሁ፣ ቀስ እያልኩ ደግሞ ሌላውን እከፍለዋለሁ በማለት እንግዲህ ሀናም ትመልሳለች። ወይዘሮ ሜላትም እንግዲህ ለሀና እጅግ መልካም ነገር እያደረጉ ይገኛሉ። ይህም እንግዲህ እሷም ካላት ጸባይ በጣም ትትና ተሞላች እና ስራዋን በስርዓት የምሰራ ታማኝ ስለሆነች ነው ይህ ሁሉ የሆነችው። እንዲሁም ደግሞ አንቺ ወደኛ ቤት ከገባሽ በኋላ ብዙ ሰላም የሆኑ ነገሮች ተቀይረዋል። በዚያ ሁሉ ደስተይ ነው። ስለዚህ በድርጅቴ ስም ከዛ በኋላ እንዲከታተሉ አደርጋለሁ። አብረን እንሄድና እናሳክማቸዋለን በማለት ማስቸገር አይሆንብኝም እንጂ በማለት እንግዲህ ሀናም ትናገራለች። ችግር የለውም እሱን ለእኔ ተየው በማለት አብረው ይሄዳሉ ወደ ሕክምና ሲወጡ። እንግዲህ ሊሄዱ ሲል ሀሴት እናቷን ሜላትን አግኝታ ነበር። የት ልትወጪ ነው እናቴ? በማለት ጠይቃን ነበር። የህንችይን አባት ለማሳከም አብረን ልንሄድ ነበር። እያልሽ ለምንድን ነው ስሟን የምታቆላምጫት ሰራተኛ አይደለች ወይ? በማለት እንግዲህ እርግብ ለወይዘሮ ሜላ ትናገራለች። ወይዘሮ ሜላትም እሷ እጅግ በጣም መልካም ልጅ ነች። እኔ እንደ ልጆቹ ነው ማያት በማለት ትመልሳለች። ትመለከታለች። እኔንማ ቢያንስ ስሜን እንኳን አሴት እያልሽ ጥሪኝ ብልሽ እኔን እንኳን አልጠራሽኝም። እሷን ከኔ በላይ ነው የምትወጃት በማለት እንግዲህ ለወይዘሮ ሜላት ትመልሳለች። ለምንድን ነው እንደሱ የምታስቢው? እኔ በጣም ነው የምወድሽ እርግ ብዬ በማለት እና ትመልሳለች። አሁንም እኮ እየነገርኩሽ እርግ ብያልሽ ነው። ለምንድን ነው ሀሴቱ ለሽማጠሪም በማለት ደግማ በምጠይቅበት ሰዓት ከዚህ በኋላ እጠራሻለሁ፣ እሺ ችግር የለውም በማለት ታሳምናታለች። እንዲሁም ወይዘሮ ሜላት እንግዲህ ወደ ሀኒ አባትን ለማሳከም አብረው በወጡበት ሰዓት እርግብ እንግዲህ የሆነ ተንኮል ነገር አስባለች። ምክንያቱም አሁን ላይ ወይዘሮ ሚላት ምናልባት እየተጫወተችብና ነው በማለት ጠርጠራለች ማለት ነው። ስለዚህ እኔ የሆነ ነገር ማድረግ አለብኝ እንደዚህማ መሆን የለበትም ብላ እያንሰላሰለች ትገኛለች። እንግዲህ አሁን ላይ ከወይዘሮ ሚላት የቀር በደንብ መቅረብ ፈልጋለች እንዲሁም ደግሞ ከህቷ ጋር ከሰላም ጋር በደንብ መቅረብ ፈልጋለች። እርግብ ለሰላምም እንዲሁ ለመቅረብ በማለት እንግዲህ ስጦታ ገዝታላት ነበር። ልብሶች ገዝታ አምጥታ፣ ለአንቺ ለህቴ ትውደጂው አትውደጂው ምርጫሽን አላቅም ግን ደግሞ እጅግ በጣም ደስ የሚሉ ነገሮች ገዝቼልሻለሁ በማለት እንግዲህ ለሰላምም ስጦታ ሰጥታታለች። እንዲሁም ወይዘሮ ሜላት ጋር እንግዲህ በፊት እኔ ከሰው ጋር አልተኛም ብቻዬን ነው የምተኘው በማለት እንግዲህ ምናሴ ክላስ ነበረ እርግብ የምተኘው አሁን ላይ ግን ነገሮችን ለመቅረብና ወደ ወይዘሮ ሜላት የበለጠ ለመቅረብ ለምታደርገው ነገር አሁን ላይ ግን ከወይዘሮ ሜላት ጋር ለመተኛት ፈቃደኛ ሆናለች። ወይዘሮ ሜላት እና እንዲሁም ደግሞ ሰላም አብረው ነበር በሚተኙበት ሰዓት እርግብ ወደ ክላስ መታ ዛሬ ላይ እናቴ ጋር መተኛት እፈልጋለሁ። ቢያንስ እንኳን ከእሷ ጋር ከተኛውኝ ሌላ ሰው ጋር ለመተኛትም አይከብደኝም። ስለዚህ ከሰው ጋር ተጨምሬ መተኛትን መልመድ እፈልጋለሁኝ። ዛሬ ሰላም ብትወጭና እኔ አብሬያት ከእናቴ ጋር ብተኛ ምን ይመስልሻል? ቅር ካላለች በማለት እንግዲህ ነገሮችን እያለማስመሰልና የሆነ ነገር እንትን እንዳይሉ በማለት እሷ በጣም ቅር እንዳይላችሁ የሆነ ነገር በጣም ምስኪን ሆና ነው የምቀርባቸው። ስለዚህ እኔ በጣም ደስ ይለኛል፣ አንቺ ከተኛሽ በማለት እንግዲህ ወይዘሮ ሜላት ልጇን እንትን ይላሉ። ሰላምዬ ችግር የለውም ምናሴ ክላስ ትተኛለሽ በማለት ፣ ሰላምዬም ችግር የለውም በማለት እንግዲህ ከክላስ ትወጣና ወደ ወንድሟ ክላስ በምትሄድበት ሰዓት እንግዲህ እርግብ ከእናቷ ጋር ታድራለች። ስለዚህ እሷ በጣም ቅርበት እያደረገች ነው፣ እንዳይጠረጥሩና ሌላ ነገር እንዳይከሰት በማለት እንግዲህ እየቀረበች ትገኛለች። ሌለው እጅግ በጣም መጨረሻ ላይ ያስደነገጣት ነገር የሰላምና እንዲሁም ደግሞ የሀና ጉዳይ ነው። ተምቹ አሁን ላይ እጅግ በጣም ባደረገው ነገር ደግሞ ተጸጽቷል። ምክንያቱም ፎቶውንና የሀናን ነገሮች ከኖላዊ ቤት ሰርቆ የወሰደው እሱ ነው። አሳልፎም የሰጠው ለብር ብሎ ነገሮቿን ሁሉ በጣም የሚጠቅሟትን፣ ለእሷ አስፈላጊ የሆኑ ነገሮችን የሀናን ነገር አሳልፎ የሰጠው ተምቹ አሁን ላይ እጅግ በጣም ተጸጽቷል። እንዲሁም ደግሞ ኖላዊንም ይቅርታ አድርግልኝ፣ የሆነ ጥፋት አጥፍቻለሁ ግን ደግሞ ዝም ብለ ሳትጠይቀኝ ይቅርታ አድርግልኝ በማለት ጠይቆ ነበር። ምክንያቱ ምን እንደሆነ አላቅም፣ እንዴት ነው ይቅርታ የማደርግልህ በማለት እንግዲህ ኖላዊ መልሰው ነበረ። በቃ የሆነ ነገር ብቻ አጥፍቻለሁ ግን ደግሞ ችግሩን ሳትጠይቀኝ ይቅርታ እንድታደርግልኝ እፈልጋለሁ በማለት እንግዲህ ኖላዊም ይቅርታ በማለት እንግዲህ ይቅርታ አድርገውለታል። ሌላው አሴርና እንዲሁም ተምቹ ተጣልተው ነበር። ምክንያቱም ተምቹ ያንን ሁሉ ብር የታመጣ በማለት እንግዲህ አሴር አፋቶ ጠይቆት ነበር። እሱ ግን በቃ ከነገርከኝ ጀምሮ እንዲሁም ደግሞ ሎላዊ እንደሚያስፈልጋቸው ከነገርከኝ ጀምሮ ሳጠራቅም ነበር። ስለዚህ የተጠራቀመ ብር ነው የሰጠውህ። አጠይቀኝ በቃ ስለዚህ ጉዳይ እንድታነሳብኝ አልፈልግም በማለት እንግዲህ ይነግረዋል። እሱም ደግሞ ምንም ቢሆን ምንም የት እንዳመጣኸው እንድትነግረኝ እፈልጋለሁ። በእርግጠኝነት አንተ ከመቼ ወዲህ ነው ሰርተ ያን ሁሉ ብር የምታጠራቅመው ግን አሁን ላይ አልተውክም እንድትነግረኝ እፈልጋለሁኝ በማለት እንግዲህ እንደዚህ የሚጨቀጭቀኝ ከሆነ ድግም ካንተ ጋር አልደርስም በማለት እሱም ካጠገቡ ይሄዳል ከኔ ርቀህ የትሄዳለህ እኔ ወንድምህ ነኝ እንደፈለኩ መቆጣትም መናገርም እችላለሁ በማለት እንግዲህ አሴር ሲናገረው ነበር ሌላው እንግዲህ በስተመጨረሻም ሰላምዬ ሃናን ሀናን የጠየቀቻት ጥያቄ አለ ይህን ፎቶ ለማየት እና እንዲሁም ደግሞ ፎቶውን ካየሽ በኋላ ደንግጠሽ የሮጥሽው ለምንድን ነው በማለት ጠይቃት ነበረ። ሀናም እንግዲህ ስለ እርግብም ጠይቃት ነበር። እርግብ ወደዚህ ቤት የመጣችው እንዴት በምን ምክንያት ነው ልትነግሪን ትችያለሽ ወይ በማለት ሰላምንም ጠይቃት ነበረ። ሰላምም እሷ በቴሌቪዥን ቀርባ ነው ፕሮግራማም፣ ይሄው ከዩቲዩብ ላይ ቪዲዮቿን አሳይሻለሁ በማለት እንግዲህ ከስልኳ ላይ ከፍታ፣ እንዲሁም ያለውን ነገር ኢንተርቪው የተደረገችውን እርግብ ታሳያታለች ለሀና። ሀና እጅግ በጣም ደንግጣለች። ምክንያቱም ይሄን ያክል እንዴት እንደዚህ ስህተት ይሰራል በማለት እጅግ በጣም እንትን ብላለች። ምክንያቱም የእሷ ታሪክ ነው ከዛ ላይ ወደ እርግብ ተቀይሮ ያደረጉት። ስለዚህ እርግብ ሀናን መስላ ነው ወደዚህ ቤት የገባችው። ይህን ባየች ጊዜ እጅግ በጣም ደንግጣ እየተበሳጨች ወጥታ ሩጣ ትሄዳለች። እንዲሁም ደግሞ ሰላምዬ በስተመጨረሻ ተከትላታለች እና አሁንም ሀና እውነቱን እየተናገረች አይደለም። ለምንድን ነው ዝርግፍ አድርጋ ሁሉን ነገር ተናግራ የወይዘሮ ሜላት ልጅ መሆኗን የማታሳውቀው? እንዲሁም ደግሞ ለኖላዊ ለአባቷ ለምንድን ነው የማትነግረው? በእርግጥ ቤት ውስጥ እንደማሰራ አባቷ ያውቃል። ዋሽተዋለች። ምክንያቱም ቢሮ ነው የሚሰራው በማለት እንግዲህ ተናግራለች። እንግዲህ ያው በስተ መጨረሻም እንግዲህ እጅግ በጣም ብዙ የሚጠረጠሩ ነገሮችን አይታለች። ምክንያቱም ሐኪም ቤት ቆይተው ሲመጡም ራሱ ሀና ወይዘሮ ሜላት ለሀና ፋዘርሽን አባትሽን የማቀው ይመስለኛል የሆነ ቦታ አይቸዋለው በማለት ተናግራታለች። እንዲሁም ደግሞ ኖላዊውም ለአሴር የሀናን አለቃ ግን የሆነ ቦታ አይቻታለው የት እንደሆነ ባላቅም በማለት እንግዲህ ሲናገሩ ነበር። በነገራችን ላይ ወይዘሮ ሜላትና እንዲሁም ደግሞ ሎላዊ የተገናኙት የሆነ ሰዓት ቤተ ክርስቲያን ደርሰው በሚመጡበት ሰዓት እንዲሁም ሆቴል ቁጭ ብለው ቁርስ ከበሉ በኋላ አሴር እንዲሁም የወይዘሮ ሜላትን ስልክ ሰርቆ ነበረ። ያን ሰዓት ደግሞ የወይዘሮ ሜላትን ስልክ አንስቶ ከመኪና ውስጥ እያለች የመለሰላት ኖላዊ ነበር። ኖላዊ ሲመልስላት ግን እንዴት በዚህ እድሜ ውስጥ ስልክ ታነሷላችሁ? ሌባ ናችሁ በማለት ብዙ ቃላቶችን ወይዘሮ ሜላት ተናግረው ነበር። እንዲሁም ምናሴ ነበረ። እማዬ ትልቅ ሰው ነው፣ እንዴት እንደዚህ አይነት ነገሮች ትናገሪያለሽ? በቃ በማለት በዚህ ይመስለኛል እንግዲህ እሷም አስታወስኩት፣ እንዲሁም ደግሞ ኖላዊው ሜላትን አስታወሷት የሚሉት ማለት ነው። እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።